ጊዜ 2012 ነበር። የኢትዮጵያ ፕሪሚየር ሊግ ደርቢዎቹ ባህር ዳር ከነማ ከፋሲል ከነማ ልብ ቅልጥ የሚያደርገው ጨዋታ፣ ሀምሳ ሺህ ሰው የሚዘው ስታዲየም በውሃ ሰማያዊና በነጭ ቀይ ያሸበረቀ። ጓደኛዬም ቤኪን ደወልሁለት። የመግቢያ ቲኬቴን ቀድሞ ቆርጦልኝ ነበር እና ቲኬቱ ይዘናልሁት። እሱም ይሻለኝ፣ ለሀገሩ አዲስ ስለሆን የሆነ ባርና ሬስቶራንት ቁጭል በጠብቃለኝ። እኔም ሳላቅ ማማ ቁጭ አልሁኝ። ከጀርባ የሆነች ቆንጅዬ ሴት አለች፣ ሳንቃ ሳንቃ ከሚያሉ ወንዶች ጋር እንተዋወቃለችኝ። ሜላት እባላለሁ አለችኝ። የባህር ዳር ከነማ ደጋፊ ነኝ አለችኝ። እዚሁ ተቀጥሬ ነው ምስራው ጥርሷን ፈገግ እያረገች ነገረችኝ። ናሆም እባላለሁ አልኋት። የልብ ምቴ ይመታ እናዚህ ምን ትሰራል አለችኝ። ለቫኬሽን መጥጬ ነው አልኋት። በዚህን ሰዓት ለቫኬሽን መጠህ ውሃ ሰማያዊ ሻርብ ካላረግ ጣና ሐይቅን ታውቃለሁ ያለችኝ፣ ወይኔ ጉዴ ፈላ፣ ናሆም አባያና ጫሞ ሐይቅ ጠራኛሉ በልቤ። ታውቃለህ አለችኝ፣ እኛ የሁሉ ንጉሶች ነን አለችኝ። እነዛ ባጠገባችን የማይደርሱ ሁሌም እኛን ሲያዩ የምር በተበቱ፣ እነማን አላልኋልትም። የፈረደበት ፋሲል ከነማ ወይም ደግሞ ለገጣፎ ለገዳዲ እንደሆን ገባኝ። ያን ሁሉ እስክናወራ ጓደኛዬ ቤኪ አልመጣም። ቆንጂ ያማላይ ነች በዊ ፀጉር ያሸበረቀች ንካት ዳብሳት ዳብሳት የሚል ሰውነት ክፍል ያላት ሙሉ ሰውነቷ አንበነጻ ጎበኝዋት ባንድ እጇ ሸንኮራ ገዳውን እየበላች በልሄድ ነው አለችኝ። ስልቋን ለጠይቃት ብያሰብ ከእሷ ጋር ያሉ ወጠምሾችን ደቁ ሰው ጣና ላይ ጥሎ ብያሰብ በኋላ ባህር ዳር ከነማ ካሸነፈ ዚህ ሆቴል ቢራ ጋብዛለው። እኔም ልቤ ከእሷ ጋር እንደሆነ እሺ ብዬ አንድ ነገር ልንገር፣ አለችኝ ስልኬ ልትቀበለኝ መስሎኝ በጉጉት ሻልኋት። ምናልባት በአውራ መንገዶች መንቀሳቀስ ከጀመር ውሃ ሰማያዊ ሻርፕ ወይም ደሞ አረንጓዴ ቢጫ ቀይ ካላረግ ወየውለት አለችኝ። እሻልኋት የፍቅር ስሜት ይዞኝ ሻርፑን በአዲስ ሁለት መቶ ብር ገዛው። በጎዳናዎች መንቀሳቀስ ጀመሩ። ጓደኛዬ ቤኪ መጣ። መግቢያው ዋጋ ጨምረዋል አለኝ። ስንት ነው ቤኬ? ያልሁት ሀምሳ ብር ነው አለኝ። ጓደኛዬ ሳላቅማማ ከፈሉ። ጨዋታውን ሳይሆን ሜላትን ማየት ነው ምገባው። ጨዋታው ሊጀመር አን ሰዓት ቀረው። ጓደኛ ቤኬ ታክሲን ያዘው ያለኝ፣ ጎዳናዎች ስለተመቹ በእግርን እንቀሳቀስ አልሁት። እሻሌ ጓደኛዬ በአረንጓዴ ቢጫ ቀይ ያሸበረቁ የሸክላ ቤቶች አሉ። ሙዚየም ነው እንዲ ያልሁት። አይደለም አለኝ ጓደኘ እና፣ ምንድነው አልሁት። ጓደኘን አረንጓዴ፣ ቢጫ፣ ቀይ መለያቸው ሆነዋለኝ። ሁሌም ከደማቸው ጋር ታተመነዋለኝ። አንዱን አረንጓዴ፣ ቢጫ፣ ቀይ በስልሳ ብር ገዛው። እኔም ለሆም ዳኛው ሻርፑን አንገቴ ላይ ጠቅልዬ ወደ ሜዳ ገባው። ሜላትን ፈለግኩ። ሁሉም ሜላት መሰሉኝ። ቆንጂዎች ናቸው። አንዷን ካንዷ መለየት ከበደኝ።